ይሄኔ ስደተኛ አንቺ ስደተኛ ያለሽ ከሰው ሀገር ጠንካራ ሁኝልኝ። ያልፋል ሁሉ ነገር። ዛሬ ቢከብድሽም እንዲህ ቢጨንቅሽ አንቺ ጠንካራ ነሽ፣ ማለፍ ትችያለሽ። ሰውነትሽ ቢዝል ልብሽ ጠንካራ ነው። ነገን ሐሳቢ ህልሙን ጠባቂ ነው። የሰው ቤት ስራ ዛሬ ቢያንገላታሽ፣ ስድብና እንግልት ሁሉንም ችለሽ ሲርቤ ሲጠማሽ ወገብሽን አስረሽ የባህር ማዶ ናፍቆት ቢያስቸግርሽ ሁሉንም መለፊው አንቺ ጠንካራነሽ የልፋትሽ ውጤት እንዲሳካ ህልምሽ የሰዎቹ ጩኸት ራስ ቢያሳምምም በጸጥታ መሀል መቻል ነው ሁሉንም አትርሽ እህቴ፣ አንቺ ጠንካራነሽ ለአላማ እኮ ነው የወጣሽ ከሀገርሽ። አካልሽ ይበርታ ልብሽም ይጠንክር፣ አይኖርም ዘላለም መከራ ካንቺ ጋር። ስደት ቢያስከፋም ለመኖር ቢያስቸግር ደግሞም በስደት ላይ ያስተምራል መጠንከር። ምንም ነገር ይምጣ ምንም አይበግረን።